ሁላችሁንም ሰላም ብያለሁ በያላችሁበት ሰላማችሁ ብዙት ይበል ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ ቪዲዮውን ስትጀምሩ በላይክ ጀምሩት ዛሬ ፍቅር ፈዋድ እና ብሩክ በፍቅር ቻናል ቪዲዮ ተለቋል መጀመሪያ ላይ ፈዋድ በፍቅር ቤት ፎብትን እያለ ይገኝ ነበረ ያው መጨረሻ ያን ያክል አስደሳች ባይሆንም መጀመሪያ መግቢያቸው ግን አሪፍ ነበረ ማለት ነውና ነገሮችን ለማስተካከል እየሞከረ እንደሆነ እንዲሁም ደግሞ ከፍቅር ጋር አሁን ላይ ስለታረቁ ስምምነት ስለተፈጠረ እሷን ሰርፕራይዝ ማድረግ እንደሚፈልግ እንዲሁም ደግሞ ነገሮች በዘገዩ ወይም ደግሞ በተራራቁ ቁጥር ልዩነት እየተፈጠረ እንደሆነ ተናግሯል። እና ደግሞ በጣም እንደናፈቀችው የፊቱ የሚያሳልፉት ላይፍ በጣም እንደናፈቀው ተናግሯል ማለት ነው። እና ያንን ነገር ደግሞ ለማስተካከል አሁን ላይ የጊዜው መርፈድ የለበትም እና መዘግየት የለብኝም ብሎ ቤቷን እንግዲህ እፏ አድርጎ ነበረ ሲጠብቃት የነበረው። እሱ ጋር አንድ ቁልፍ እንዳለ እንዲሁም ደግሞ ብቻዋን እንደምትመጣ ተስፋ አደርጋለሁኝ እና ብሩክ ጋር አብረው ናቸው ቢሆንም ግን እሷ ብቻዋን ብትመጣ ደስ ይለኛል ብሎ ነበር። ግን እንደፈራው እሷ የመጣችው ከብሩክ ጋር ነበረ ማለት ነው። ፍቅርም አሁን ላይ ያላቸው ግንኙነት አሪፍ እንደሆነ እንዲሁም ደግሞ ያው ከታረቁ ከዛን ቀን ወዲህ አሪፍ ሁኔታ ላይ እንዳሉ ተናግሯል። እንዲሁም ደግሞ ፍቅርን ሰሞኑን ብሩክ ሰርፕራይዝ ስላደረጋት በዛ ነገር ብዙም ቅር አላለኝም፣ ደስ ይላል፣ ፍቅር ከዚህም በላይ የሚገባት ልጅ ናት እያለ ነበረ ማለት ነው እና ይህን ነገር እኔ ደግሞ ያደረግኩት ልፎካከር ሳይሆን እሷ መደሰት ስላለባት ነው። እንዲሁም ደግሞ እሷ በደንብ ይቅርታ እንድትቀበለኝ ይፈልጋለሁ ብሎ ነበረ ሲናገር የነበረው ማለት ነው። እና ፍቅር በተለያየን እና ልዩነት በተፈጠረ ቁጥር በዙሪያ ያሉት ብዙ ናቸው፣ ግን ይህንን ስል ብሩክን እያልኩ አይደለም ብሏል ማለት ነው። እና ፍቅርን ግን አሳልፌ መስጠት አልፈልግም ብሏል ማለት ነው ዋድ እንዲሁም ደግሞ በእነሱ መካከል እንግዲህ ማንም ሰው እንዲገባባቸውም አልፈልግም ይህን ካልክ ደግሞ በእርግጥ ዘግየቻለሁ ብሏል። መዘግየት አልነበረብህም። ከዚህም በኋላ ደግሞ ላለ መዘግየት የምትልህን ነገር ማዳመጥ እንደገና ደግሞ የሆነ ነገር ስታወራ ወይም ደግሞ አንተም ትሁን እሷ ስታወሩ ብትደማመጡና ብትሰማሙ ይህ አይነት ልዩነት እንደዚህ ክፍተቱ እየበዛ አይሄድም ነበረ። በእርግጥ ምናልባት የጀመራችሁት የድራማው ርዕስ ሊሆን ይችላል እንደዚህ ጊዜያቶችን ሊያስቆጠራችሁ እንዲሁም ደግሞ እስከ ጸብ ድረስ ያደረሳችሁ ቢሆንም ግን ምንም ማድረግ አይቻልም። አሁንም በጊዜ ሂደት ማስተካከል ትችላላችሁ። የድሮ ምርጥ ጓደኝነታችሁን መመለስ ትችላላችሁ ማለት ነው። ይሄ የሚሆነው ደግሞ በመስማማት በመደማመጥ፣ እሷ የምትልህም በመስማት እንጂ የሆነ ነገር ስትናገር ብትናደድ ወይም ደግሞ የሆነ ትትሀት በመሄድ አይደለም እና ፍቅር ያው ሲመጡ የቱ ተገብቶ እንዲሁም ደግሞ የተለያዩ ዝግጅቶች አዘጋጅቶ ነበረ የጠበቃቸው። እና ብሩክሊን መለስ ነበረ። እሷም እሱም አይ እንድትኖር አልፈልግም ነበረ በቃ መታል ችግር የለውም ና ቶሎ ቁጭ በል ብለውታል ማለት ነው። እና ቁጭ ካሉ በኋላ ግን ፍቅር ሁለታችሁንም አግኝቼ ማውራት ትፈልግ ነበረ፣ ነገር ግን ደግሞ ነገሮች ስላልተመቻቹልኝ ነው ብላ ተናግራለች። እና አንድኛችሁ አንድኛችሁን ክብሬን ዝቅ እያደረጋችሁት ነው እንዲሁም ደግሞ እናንተ እርስ በራሳችሁ እየተፎካከራችሁ ነው። ሁለታችሁም ለእኔ ጥሩ ስሜት የላችሁም እያለች ተናግራችኋለች ማለት ነው እና እነሱ በእርግጥ አንደኛቸው ወርታ አንደኛቸው ለመብለጥ ሊሆን ይችላል የሚያደርጉት ነገር ምናልባት በዛን ሰ ግን ሰላም ተፈጥሯል። ከዚህም በኋላ እርስ በራሳቸው ይፎካከራሉ ብዬ አላስብም። ምርጥ ጓደኛሞች ከሆኑ እንደዚህ እውነት የሚተሳሰቡ ከሆነ አንቺም ደግሞ በመካከላቸው ምርጥ ጓደኛሞች ከሆናችሁ ምንም አይነት ከሳጣ ገባ የሚያስገባቸው ነገር ይኖራል ብዬ አላስብም። ፍቅር ግን በጣም ሁለቱንም ካጠገቡ አንድ ርቁ፣ እንዲሁም ደግሞ በወድቅን ብቻዬን እነሳለሁኝ። እናንተ በእኔ አትፎካከሩ፣ ካጠገቢ ራቁ፣ ብቸኝነቴን እመርጣለሁ፣ ካልሆነም ደግሞ ወደ ቤተሰብ ይሄዳለሁ ብላ በጣም ተናዳ እየተናገረች ነበረ። እነሱም ደግሞ ዝም በሉ እኔ ላውራ ብላቸዋለይ። ዛሬ ግን ትግስቱን ሰቶት ፎአድ ራሱ እያዳመጣት ነበረ መሆን ያለበት ሁልጊዜ፣ ተናደህ ከምትሄድ ይልቅ እሷ የሆነ ነገር ስትናገር ተናግራ እስከምትጨርሽ ድረስ ቢያንስ አዳምጣት ማለት ነው። የዛሬው ግን እያዳመጣት ነበረ። በስተመጨረሻ ግን ስሜታዊ ሆና ያው ሻንጣ ይዛ ልትሄድ ስትል እሱም ቢከተላት፣ ፉዋድ ሲከተላት እምቢ ብላ ሄዳለች። ግን ደግሞ ብሩክ መልሷት እንድትረጋጋና እንዳወሩ አድርጓታል ማለት ነው። ፍቅርም አይዞች ታገሺ፣ ስሜታ የሆነሽ የሆነ ቦታ ሄዳለሁ፣ የሆነ እንደዚህ አደርጋለሁ ብለሽ በስሜታ የሆነሽ መወሰን የለብሽም። አንድ የሆነ አላማ ከጀመርሽ ያንን ነገር ለማሳካት ማረጋጋት ግዴታ አለብሽ። አሁን የምትፈልጊው የሁለቱ መታረቅ ወይም ደግሞ መስማማት ነበረ። ሁለቱን ታርቀውልሻል፣ ሰላም ወርዷል። ስለዚህ አንቺ ደግሞ ደስተኛ ሆነሽ እንዲሁም ደግሞ የአንችን ስኬት የአንችን ለውጥ ይፈልጉ ይሆናል እነሱ። ስለዚህ ግዴታ ከእነሱ ስለ ራቅሽ አይደለም፣ ወይም ደግሞ ቤተሰብ ጋር ስለሄድሽ አይደለም። እነሱ ከአጠገቤ ራቆ ካልሻቸው ሊርቁሽ ይችላሉ፣ ግን የቅርብ ርቀት ሆነው ምርጥ ጓደኛሞችም መሆን ትችላላችሁ ማለት ነው። እና አትና ደጂ አትበሳጪ። አሁን የተናገርሻቸው በጣም የሚወዱሽ እና የሚያከብሩሽ ከሆነ የአንችን ቃል ያከብሩልሻል እንዲሁም ደግሞ የአንችን መከፋት ያንቺን መደበር ስለማይፈልጉ ያን ያክል ያስጨንቁሻል ብዬ አላስብም። እንደስታ እስከፈለጉ ድረስ አንቺ የማፈልጊውን ነገር አያደርጉም። እንዲሁም ደግሞ የአንችን ቃል የሚያከብሩታል። ብቻ ግን ፍዋድ እንደዛ ብዙ ነገሮችን አዘጋጅቶ እኔ የጠበቅኩት የነበረ ብሩክንም ቁጭ ብል ስትለው እንዲሁም ደግሞ እሷን አጠገቡ ቁጭ ስትል ሰላም ፈጥረው እንዲሁም ደግሞ ፕሮግራሙን በሰላም ይጨርሱታል እንጂ እንደዚህ የሆነ ተቆራርፈው እንዲሁም ደግሞ ተቆዛዝመው ይለያዩ ያሉ ብዬ አላሰብኩም ነበረ። አንዳንዴ ጅማሬን ሳይሆን መጨረሻ ያናሳምርልኝ የሚባለው ነገር እንደዚህ ነው ማለት ነው። ምክንያቱም መግቢያ ላይ ፍዋድ ሲናገር የነበረው በኮንፊደንስ፣ በቃ ደስተኛው ሆኖ ማለት ነው እና እሷን ለማስደሰት እንደሆነ እንዲሁም ደግሞ በቃ ይቅርታ እንድትለው ነበረ ሲናገር የነበረው በእርግጥ ይቅር ብያለሁ ብለዋለች ማለት ነው። እሷ ያንን ተበለው እንጂ እሱ የፈለገ የነበረው ሁለቱ ብቻ ሆነው ያ የፊቱ ነገር ቶሎ ላይ መለስ ይችላል። ቢሆንም ግን በከፊል ደስተኛ እሷን ለማድረግ ነበረ የሞከረው እንዲሁም ደግሞ ብሩክ ያንን ነገር ሰርፕራይዝ ስላደረገች ሳይሆን እኔ በራሴ አንቺን ማስደሰት ስለፈለግኩ ነው ብሎ ነግሯታል። ግን እሷ እየተፎካከራቸው ነው ያለቻቸው ማለት ነው። እና ያንን ነገር ራሱ እሱን ላለማስከፋት ብዬ ነው ስጦታውንም ሁሉንም ነገር የተቀበልኩት ብላለች ማለት ነው። ስለዚህ እነሱ በሚያደርጉት ስጦታ የሚሆን ፉክክር፣ ፍቅር ደስተኛ አይደለችም ማለት ነው። ቢሆንም ግን የዛሬው ፕሮግራም በሰላም አልቆ ቢሆን ቢያንስ የባለፈ እነሱን ለማስታረግ ያደረግሸው ጥረት ዛሬ ላይ ደግሞ በጣም ደስተኛ ሆነው ሶስታችሁም ጥሩ ፕሮግራሙን እንደተዘጋጀ ሁሉ ደስ በሚል ሁኔታ ብትጨርሱት ችግር አልነበረውም። ምንም ማድረግ አይቻልም። የእናንተ በቃ ሁልጊዜ እንደተጣላችሁ ወይም ደግሞ ሁልጊዜ እንደተታረካችሁ ቪዲዮችሁ ስለሚያልቅ ያው የተለመደ ሆኗል። ግን ሰላም ያለው ቪዲዮ ቢሰራ ለእናንተም አሪፍ ይሆናል እንዲሁም ደግሞ ለተመልካችም። ይህ ከሆነ ደግሞ አላማችሁ ይመቻችሁ። የዛሬ ቪዲዮችን ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ።